ኢትዮጵያ የተራቆተ የደን ሀብቴን መልስበታለው ብሎም የአየር ንብረት ለውጥ ተጽዕኖን ለመቀነስ ይረዳኛል ስትል በ2011 ዓ ም የአረንጓዴ አሻራ መርሃ ግብርን ጀመረች። ይህም መርሃ ግብር በሁለት ምዕራፍ ተከፍሎ እየተተገበረ ይገኛል። የመጀመሪያው ምዕራፍ ከ2011 እስከ 2014 ዓ ም ሲሆን ሁለተኛው ምዕራፍም ከ2015 ወዲህ ያለው ነው። ኢትዮጵያ እስከ 2018 ዓ ም ድረስ 50 ቢሊዮን ችግኝ ለመትከል ውጥን የያዘች ሲሆን እስካሁን ከ40 ቢሊዮን ችግኝ በላይ ተክላለች። ከ2011 ዓ ም ጀምሮ ተሞክሮቿን በማዳበር እንዲሁም በየአመቱ የሚተከለውን የችግኝ ብዛት እያሳደገች የመጣችው ኢትዮጵያ ዘንድሮም 7.2 ቢሊዮን ችግኝ ለመትከል ዝግጅቶቿን እያገባደደች መሆኑን የግብርና ሚኒስቴር ይገልጻል። እንግዲህ በዚህ በ2017 እንግዲህ 7.5 ቢሊዮን ችግኞችን ለመትከል ታቅዷል። እስካሁን ባለው ሁኔታ 6.5 ቢሊዮን ችግኞች የተፈሉበት ሁኔታ ነው ያለው ማለት ነው። ከችግኝ ጣቢያዎችም አንጻር እንግዲህ 122 ሺ ችግኝ ጣቢያዎችን ወደ ስራ ለማስገባት ታቅዶ ወደ 108 ሺ ችግኝ ጣቢያዎች ወደ ስራ የገቡበትና ለዚህም እንግዲህ ቅድም እንዳነሳሁት እንደ ሌሎቹ አመቶች ችግኞችና 60% ደግሞ ዘርፈ ብዙ ጠቀሜታ ያላቸው ችግኞችን ትኩረት ተደርጎ እየተሰራ ያለበት ሁኔታ ነው። የችግኝ መትኪያ ጉድጓዶችን የማዘጋጀት ስራ እየተሰራበትና እስካሁንም ባለው ከ50% በላይ የጉድጓዶች እየተዘጋጁበትና ለዚህም እንግዲህ ለክረምት የተከላ መርሃ ግብሩ ዝግጅቱ ምዕራፉ በተሳካ ሁኔታ እየተሰራ ያለበት ሁኔታ ነው ያለው። የአረንጓዴ አሻራ መርሃ ግብር የምግብ ዋስትናን ለማረጋገጥ እድል የሚሰጥ በመሆኑ በዘንድሮው የአረንጓዴ አሻራ መርሃ ግብርም ትኩረት ተሰጥቶታል። የምግብ ዋስትናንና የስነ ምግብን ከማረጋገጥ አንጻር እንግዲህ የችግኝ ተከላው ከባለፉት ከባለፈው ዓመት ጀምሮ እንግዲህ አርባ ስልሳ ነው አርባ ፐርሰንት ሄደንና ስልሳ ፐርሰንቱ ደግሞ ዘርፈ ብዙ ጠቀሜታ ያላቸው አንደኛ የከብት መኖ ሊሆን ይችላል። ሁለተኛው ደግሞ የፍራፍሬ ሊሆን ይችላል። ሶስተኛው ደግሞ የአፈር ለምነትና ጤንነትን ሊያሻሽሉ የሚችሉ ችግኞች ሊሆኑ ይችላሉ ማለት ነው። ከዚህም እንግዲህ የፍራፍሬ ችግኞች ላይ ትኩረት ተደርጎ እየተሰራ ነው ያለው ማለት ነው። በለሙ ተፋሰሶች ላይ እንግዲህ ማህበራቶች ይደራጃሉ። እነዚህ ማህበራቶች ተደራጅተው በለሙ ተፋፋሰሶች ላይ የተለያዩ የላይቭሊ ሁዳቸውን የሚያሻሽሉ ስራዎችን የሚሰሩበት ሁኔታ ነው ያለው ማለት ነው። በዚህም እንግዲህ አንዱ የፍራፍሬ ነው ማለት ነው። የፍራፍሬው እንግዲህ የስነ ምግብን ያረጋግጣል፣ የገቢ ምንጭን ያሳድጋል። መርሃ ግብሩ የደን ሽፋን እንዲያድግ ሚናው የጎላ ሲሆን ኢትዮጵያ ይህን መርሃ ግብር ስትጀምር አስራ ሰባት ነጥብ ሁለት በመቶ የነበረው የደን ሽፋኗ አሁን ላይ ማደጉ ተመላክቷል። አሁን ላይ ያለው የደን ሽፋናችን 23 ነጥብ 6 ፐርሰንት ነው እንደ ሀገር ማለት ነው ከሀገሪቱ ቀላት በአጠቃላይ የግሪን ወይም የቬጂቴሽን ከቨር የምንለው 23.6 ፐርሰንት ነው ማለት ነው። የችግኝ ተከላውን ከዘልማድ በማላቀቅም የአካባቢውን የአየር ንብረት ሁኔታ ከግምት በማስገባት እንደሚተገበርም አቶ አበሩ ጠና ገልጸዋል። ቆላ ላይ መተከል ያለባቸው ችግኞች ቆላ ላይ መተከል እንዳለባቸው ደጋ ላይ መተከል ያለባቸው ችግኞች ደጋ ላይ እንዲተከሉ፣ ወይና ደጋ ላይ መተከል ያለባቸው ደግሞ ወይና ደጋ ላይ እንዲተከሉ። ሁለሶስተኛ ደግሞ ፐርፐዝሊ መሆን መቻል አለበት። ኦብጀክቲቭ ቤዝድ መሆን አለበት። ለምን አላማ ነው የሚተከለው? ለኮመርሻል ነው? ለማገዶ ነው? ለአካባቢ ጥበቃ ነው? ለምንድን ነው የሚለው የሚለውን ነገር በደንብ ሰው ግንዛቤ ወስዶ በዛ መልክ እንዲሆን እኛ ድጋፍ እናክትትል ከክልሎች ጋር እየሰራን ያለ ነው። ፖቴንሻላችን ምን ያክል እንደሆነ የተጎዳ መሬት ምን ያክል እንደሆነ የትኛው ቅድሚያ መሰጠት እንዳለበት የእኛ ተቋም ከደብልዩ አር አይ ጋር ሆኖ የወርልድ ሪሶርስ ኢንስቲትዩት የሚባል አንድ ተቋም አለ። ከዛ ጋር ሆኖ ያጠናው ጥናት አለና እንደ ሀገር፣ ወደ 54 ሚሊዮን አካባቢ የሚሆነው የኢትዮጵያ መሬት ዲግሬድድ ነው ይላል። ከዛ ውስጥ ግን በሴቨሪቲ ደረጃ ያስቀምጣቸዋል። ለምሳሌ የመጀመሪያው እንትን 11 ሚሊዮኑ ኢሚዲየት ሪስፖንስ የሚፈልግ ነው ሪስቶር መደረግ የሚፈልግ ነው። ስለዚህ በዛ ደረጃ ሲቪሪቲያቸው ደረጃ ስለተቀመጠ በዛ መልክ ያለን ፖቴንሻላችንን እናውቃለን። የት አካባቢ እንዳለ የት አካባቢ እንደተጎዳ እናውቃለን እና ስለዚህ በዛ መሰረት ነው እንትን እያደረግን ያለ ነው። የዝግጅት ምዕራፉ ወደ መጨረሻ ደረጃ ላይ የደረሰ መሆኑ የተገለጸ ሲሆን በቀሪ ጊዜያትም ስራውን ለማገባደድ ጥረቶች እንደሚደረጉ ነው አቶ ፋኖሴ መኮንን የተናገሩት። የዝግጅት ምዕራፎቹን ያገባደድንበት ሰዓት ነው፣ ግን ጨርሰናል ማለት አይደለም። የሰባት ነጥብ አምስት ቢሊየን ችግኝ ነው የሚዘጋጀው። አሁን ስድስት ነጥብ አምስት ነው። የቀሩ ችግኞች አሉ። በቶሎ የሚደርሱ ችግኞች አሉ፣ እንደ ከብት መኖ አይነቶቹ እነሱ አሁን ኦረዲ የተጀመሩ አሉ። ሪፖርትኛ ጋይ ድረስ እንጂ እነሱን ችግኞቹን መፈላት ያለባቸውን ቀድሞ ቶሎ የሚደርሱትን በአስቸኳይ የማዘጋጀት ስራ መስራት። ቅድም ለመትከያ የተዘጋጁ ጉድጓዶች አሁን ባለው 50% አካባቢ ናቸው። 50% ይቀራል። እነዚህን የችግኝ ጉድጓዶች የማጠናቀቅ ስራዎችና ቀሪ ስራዎችን ህብረተሰቡ አመራሩ ደረጃ በደረጃ ያለው እንግዲህ እነዚህ ላይ ትኩረት አድርጎ መስራት ነው ማለት ነው። ችግኝ መትከል ብቻ ሳይሆን ከተተከለ በኋላ እንክብካቤ ማድረግ ላይም በትኩረት እየተሰራ መሆኑ የተገለጸ ሲሆን በዚህም አሁን ላይ የጽድቀት መጠኑ በአማካይ 82 በመቶ መሆኑ ተጠቁሟል።